ነገርሽ አላየሽ እኔ ሙይት አርጌ አንስቼ ሙይት አርጌ ሄጃለሁ። አላወራውም፣ ግን መጀመሪያ ነገሩን ያነሳው እኔ ነኝ። ከዛ እዚህ ውስጥ ያላችሁ ሁላችሁም እህታችን መርካቶ እንደዚህ እንደዚህ ናት፣ በጣም ተቸግራለች፣ ሲቃይ ውስጥ ነች ያለችው። አንድ ቀን ተወርቶ መልቀቅ የለበትም። እኔ እህታችን ናት፣ ነገ ለእኛም እንደዚህ ነው። የመርካቶ ነገር ለምንድነው ዝም የምትሉት? አወራን ትናንትና አውራ ዛሬ ዝም ማለት የለብንም። ትምጣና እንደ እንደምናደረግ እዛም አለ እንደም ሀይሚዬን አንስቼ ሀይሚዬ ራሱ ብዙ የምታቀው ሰው አለ። ሀይሚዬም ጋ ደውሉና ሀይሚዬ ትምጣ ይችልጅ ምን እንደምትሆን እንተባበረ እናንሳው ብዬ ያነሳውት ይሄን ብቻ ነው። ግን እኔ የተናገርኩት በቃ ትውጣ፣ ከዛ ቤት ትውጣ ብዬ ያነሳው ከዛም በኋላ ምን እንዳወሩ አላውቅም። እንደዚህ አድርጌ ሄድ ነው ብላ ተጠይቃለች አለች። አይባልም ይሄንን ሁሉ ብር እያለ አስተካክለው ማን ነው የሚሰጣት? እንደዚህ አይባልም ብለን ስንከራከር ደግሞ ኦፕሴ መጣ እንደዚህ አቆመችው ማለት ነው ወብሴ ከዛ እኔ ሙት አርጌ ወጣው ምን እንዳወራችሁ አላውቅም ነገሩ መጀመሪያ ያነሳው ጤኔ ነኝ ምን እንዳወራችሁ ምን እንደተወራ አላውቅም ከዛም በኋላ ማለት ነው ግን ነገሩ መጀመሪያ ያነሳው ጤኔ ነኝ እኔ ልናገራው ሌሎ እኔ እኮ ይሄንን ነገር ላነሳ ፈልገን አልነበረም ወብሴ ነች ሌላና ዜድ ላይ ነገር ይከርባታል ሌላም ደግሞ ተቀይ መሻታል ስትል ነው እንጂ ነገሩ እየተነሳ እኔ ላነሳውም እኮ አልፈለኩኝም። ዜድን በውስጥ አናግሪያት ነገስት ላይ እናውራ ብለን ዝም ብያታለኝ። እኔ በማንም ሰው እኔ እየተቀየምኩትን ዜድ እዛ ጋ የአስር ዓመት ብር ማሻላ ሀገሯ ስትገባ አብታም ትሆናለች ምናምን ስትል እንዴት እንደዚህ ትላለች ሰው ጤናው ነው እንጂ ብር፣ ቦይስ አድርጌላታለሁ ብዙ ቦይስን ያደረግኩላት እኔ ጋም አለ። እንትን ካልኩኝ ያሰማችኋለሁ። እኔ እኮ በክፉት አይደለም። ይኸውልሽ፣ ሌሎዬ ሶስት ናቸው። እንደውም ማነች አንደኛዋ እሷ በሌለችበት አታውሩ ዝም በሉ አለቻቸው። ይሄን አሁን ሚሚም ደግሞ እዚህ ጋ አሁን የምትናገረው ባለፈውም እኔን ውሸተኛ አድርጋ ሚሚ ስትናገር ነበረ። ዝም በይ ካለሽ እንዳታውሪ በኋላ ታውሪ ያለች ቆይ ሚሚ፣ ቆይ ሚሚ ያለው እና ስትናገር ነበረ ዘንግሯ ለታ ሶስት ናቸው ። አሁን ዜድ እሪ እሪ የምትየው እዚህ ጋር ነገር ይፈታ ከተባለ ይፈታ፣ አልፈልግም ካልሽም መብትሽ ነው። ምን ስት ነበር በቀደም ዕለት እኔ በውስጥ አወራት አለሁ እኔም አውቀው ሰው አለ ስትይ፣ አመሰግናለሁ። እንደዛ ስላልሽኝ እኮ ደስተኛ ነኝ። ሁላችሁም አጠገቤ እኮ ስለሆናችሁ ስለ እኔ ስለተጨነቃችሁ ሳልጨነቅ ቀርቼ አይደለም። እንደውም ደስተኛ ነኝ። ሰው ብቻውን ከሚጨነቅ ለሰው ተናግሮ ሲተነፍሰው ትንሽ ውስጡ እርካታ ያገኛል። አሁን እዚህ ጋር ዜድ መተሽ የምትናደጅበትም ነገር የለም ስለ እግሬ ደግሞ ዛሬ ማንም ያነሳው ነገር የለም። እሱ ተዘግቷል። እኔ እኮ አሁን ላነሳ አልፈለግኩም ነበረ። ሌላም ተቀየመች ተቀየመሻታል መርካቶ ስትለኝ ነው እንጂ የገባሁትኝ እኔ ማንንም አልተቀየምኩም። የተቀየምኩትኝን ዜድን ነበር በውስጥ ተናግሬያታለሁኝ። ካላስ ጨራሽ መርካቶ ጨራሽ አንድ ነገ አሁን ወብሴ የተናገረች ነገር ይልማለስልሽ አንቺ ደግሞ ለዘድ በእኔ ጉዳይ ማንንም ሰው አያገባውም ብለሻታል። አላርሻትም? ማንን አንቺ ለዜድ ርከድ ያረግሽላት አላርሻ? ዜድ አለች እዚህ ጋር ና በእኔ በኩል ማለት አሁንኛ በንጋቱ መልሰን አዲስ ሆነ፣ በጣም ተናዳ መታ ዜድ አለች እኮ እዚህ ጋር እና በእኔ ጉዳይ ማንንም እንዳታወሩ ማንንም አያገባ ብለሻ አላሽ ብለሻላል እኛ ከዛም በኋላ ሁላችን ለዛም፣ ሰሚራ ደግሞ እንዳታውሪ ብዬ ለሰሚረ ራሱ ሆን ነግረታለው። እኛን ካላገባን ለቆይ ሚሚ ቆይ፣ ቮይሱ ቮይሱ አለ ብላለይ፣ ዜድም ሪከርዶ አለ ብላለይ ያየንሽ እንዶሚ ምናምን ስትበይ አይተንሽ ምናሽ እንዶሚ ትበላለች ተብሎ እዚህ ቤት የሚገባ ሰው ሌላ ቦታ ሄዶ ተናገረኛል። ያ ነገር አውጩ ስንልሽ ተሸፋፍኖ አለፈ፣ በቃ ተውት ብሎ ይቅርታ ተባብለን አለቀ። እግርሽ ደግሞ አሁን ሀይሚዬ እንግዲህ ሀገር ነው የነበረች፣ እሷን በሰላም ወደኛ መጥታለች። በግሬ እንደዚህ እንደዚህ ያሉ ብለሽ ለሀይሚ ነግሬሻለሁ። ሀይሚ መታ ገስት ላይ ስትናገር አው ተናግር ያለው ነው። ለምን አንድ ሰው ከተናገረ ማጋለጽ አለበት። ተሸፋፍሉ ማለፍ የለበትም። ዘድ ዛሀር ከዚህ በፊት ደጋግማ ተናግራለች። እኔ የሆነ ነገር የማወራ ከሆነ ፊት ለፊት መናገር እንጂ ከኋላ እንደዚህ ያለ አይሰራም ያ ነገር። የእኔ ቤት ደግሞ ስለ አንቺ እግር ማንንም አላወራም። እኔ ጋም ያሉ ልጆች ደግሞ እንደውም ምናምን ብሎ ሌላ ቦታ ሄዶ እንደማያወሩ ደግሞ እተማመንባቸዋለሁ። ማለት አናወራም። ሲቀጥል ደግሞ በቀደም ራሱ እየተናገር ነው። ማታሁን በቀደም እንደዚህ ያለኝ አንድ ሰው ስታወር ስሙን አውቀሽ ያሉሽን በደንብ አረጋግጠሽ በምጭ ሳታረጋግጭ እንደዚህ ያሉ እንደዚህ ታች ነበርኩኝ፣ ታች ጨባሽ የለሽም የለሽም ዜድ መታ እንደዚህ ያለችን ብላ እሪ ብላ ስትጮ ካም በኋላ ማናችን አያገባን አያገባንም። እኛም ካም በኋላ በአንቺ ጉዳይ አንገባም። እኔ ግን በሀገርም እንገናኛለን። እኔና አንቺ የታክሲ መንገድ የለብንም። ጨረቃ ሆነ እኔና አንቺ አንድ አካባቢ ልጆች ነን። እዚህ ብንተዋወቅም ማለት በክፉም እኔ ጋዘን ቢኖር ትመጫለሽ፣ አንቺን ጋዘን ቢኖር ሄዳለሁ ለምን አንድ አካባቢ ልጆች ነን። ካቶና አማኔን ማለት የአስራ አምስት ደቂቃ መንገድ ነው። በሀገርም እንገናኛለን መጥፎ ነገርም ተነጋግረን እንትን ምንል አይደለንም። እኔ አንድ አካባቢ ልጆች አያገባችሁም ቢሆን የአገባኛ ብዬ ደግሞ እዛ ልተናግሬ በኋላ ዛራ ዘየድዬ በጣም ተናደር ስትናገር ከራስ እኔ ካሁን በኋላም ስለሷም አላወራምም እዚህ ጋር ቤቴ ላይም እንዲወራም አልፈልግም። እሱ አልፈለገችው ነገር ለምን እናወራለን? በቃ ወደ ገባችሁ በቃ እግዚአብሔር እዳት ምንም ማድረግ አንችልም ብዬሽ። አዎ ተናግረን፣ ቀደም ተናግረን ሃይሚዬም ስትናገር እንደውም ሃይሚዬ ዝም በይ ያለችኝ እዛ። እኔ ከኢትዮጵያ ሆና አዎ ተናግሬያለሁ። የተናገርኩበትም ምክንያት ስላለኝ ነው። እዛ ዕለት ከታች ነበርሽ፣ የሆነ ነገር እያወራን ገስት ስልክልሽ ከዛ ላይ ጠፋሽ፣ ጠፋሽ። ከዛም በኋላ አይተንሽ ማናገር እስከ ሁለት ወር ማለት እስከ ሁለት ወር እስከ ሶስት ወር በዛ ነው። እኔ ተናጅም ሀይሚ ስትናገር የተናገርኩ በበሽታ ይቀለድ፣ እኛም ነገ የምንደሆነ ሀገራችን እንደምንገባ እናቅምኩ አብዛኛዎቹ በጤና ወጥተን ስንገባ ግን ጤና አጥተነው የምንገባው። አንቺን አምጥተሽው አይደለም። ይሄ እግዚአብሔር ነው፣ ለሁላችሁ ነው ብልሽ፣ መርካቶ አሁን ይሄ ማለት ጭቅጭቅ፣ መብት ሙሻ የሆንሻ እና ይህንን እንደዚህ እያልሽ እዚህ ቤት እንደዚህ ያሉ ብለሽ አታውሪ፣ ማረጋገጫ ሳይኖርሽ አታውሪ። የእኛ ቤት መርካቶ የጥፋትሽ ምንድን ነው? ከስር ካለሽ ወይ ገስት ልከሽ ለምን እንዲህ ልትላላችሁ ብለሽ በሰዓቱ መጠየቅ ነበረብሽ። አለ ሁለት ደግሞ ወይንም ኮመንት ላይ የሆነ ምልክት ምልክት ማንም ሚሚ አንዳንዴ የምትናገሩትን ነገር እናንተ ቢበጠብቅም በችግር የሚመጣ ሰው እያለ አይ፣ አዳምጭ አሁን እኔ ቅድምም ዘይድም ስትል ሰምቻታለሁ። እና ማነው ሰው ለነገሩ የሚመጣ ሰው? በነገራችን ላይ ዛህሩ በእንደዚህ አይነት ኬዝ ላይ እኔ ለምንድን ነው ሼር የምታደርጊልኝ አልገባኝም ግን መርካቶ የምናግዝሽ ነገር ካለ የምናግዝሽ ምን እንደሆነ ታውቂያለሽ። አይ እንድታግዙኝ እፈልጋለሁ። ምት ከሆነ ሀቢባ ጋር ገብተሽ እንድታወሪ ከፈለግሽ እዚህ ጋር ያለው ገስት ላይ ያለው ሰው እና ታች ላይ ያለው ሰው ስምሽን ዝም ብሎ የሚጽፍላት ከሆነ ይችልኝ ተቸግራለች ብሎ የሚጽፍላት ከሆነ ታስገባሻለች። በጣም በእርግ መቶ ፐርሰንት ነው የምልሽ ታስገባሻለች። እንድትረጅ ከፈለሽ ስልክሽን በስትክክል ማውራት ከቻልሽ በእንደዚህ እናግዝሻለን መርካቶ የሚረዳሽ ይሄ ነው። እዚህ ጋር አሁን ጭቅጭቅ ስለተፈጠረ አንቺ ብለሻል እንደዚህ አንተ ብለሃል እንደዛ እንደዚህ እንደዚህ ስለተባባልን የሚፈታ ነገር ማነው የሚሆን ነገር ለአንቺ የሚረዳ ነገር የለ። ግን ከዛ ቤት መውጣት እፈልጋለሁ አሁ መውጣት እፈልጋለሁ ወደ ሀገሬ መግባት እፈልጋለሁ ካልሽ እዚህ ገስት ላይ ያለው ሰው እና እታች ላይ ያለው ሰው ሄዶ ሀቢባ ጋር የመርካቶ ልጅ ችግር ላይ ናት ብሎ በጣም በተደጋጋሚ ብዙ ሰው ከጻፈላት ታስገባሻለች። ይሄን ነገር አይ መርት ይሄ ነው። አዎ አድርጉልኝ፣ ካሽ ልናደርግልሽ ዝግጁ ነን። መርዳት ካለብን በምንረዳሽ መልኩ እንርዳሽ ሳትጎጂ። ደሞዝ ምን ያህል ይቅርባት ምን ያህል ይኑርሽ፣ ምን እንደተፈጠረብሽ እኛ የምናውቀው ነገር የለም፣ አናውቅም። አንቺ ነሽ የምታውቂው። የምን ያህል ዓመት የምን ያህል ጊዜ አንቺ እጅ ላይ እንዳለ ወይ እነሱ እጅ ላይ እንዳለ የምናውቀው ነገር የለም። ኢንፎርሜሽኑ አንቺ ነሽ። ግን እዛ ጋር ሀቢባ ጋር ከገባሽ በእርግጠኝነት መቶ ፐርሰንት የሆነ እንትን ይመጣልሻል። የሆነ ምንድን ነው ስሙ መፍትሄ ይመጣልሻል። አይሚዬ ወሊ ስሚኝ አንድ ጊዜ ሚሚ፣ አሁን ቦይሱን አዳምጬ ነው የመጣሁትኝ። እኔ ግሩፕ ላይ ማንም ሰው ስለ እኔ እንዳያወራ አላልኩም። ወክጌ የተናገርኳትኝ እሷን ነው። በኋላ ድምፄ በደንብ አይሰማም እሷ ጋር ያለው ከተሰማ አመጣለሁ። አንቺ ሚሚ፣ የአንድ ሰውን ወሬ ብቻ እየሰማሽ እዚህ ወሬ ሽላታውሪ እሺ። አንቺን የምናገርሽ እንደ ራሴ ስለማይሽ ነው። ሲቀጥል ደግሞ ሀይንዬ እኔ ይኸውልሽ እኔ ሀቢባ ጋ እኔ ለዚህ እንዲደረስ እኮ አይደለም። እኔ በቃ ራሴን ዝም ብዬ ራሴን አትፍቼ የተቀመጥኩትኝ ነገሩንም ትቼዋለሁኝ በቃ እግዚአብሔር እንዳደረገኝ ያደረገኝ። እንዲህ ለምንድን ነው ወይ አንዳንድ ሰው ማርያምን በግድ ሰው እንዲናገር ያደርጋሉ? እንዲ ቦይሱን አሁን እንዳለ አሰማሻለሁ፣ ለዜድ እልክላቸዋለሁ በጉር እዚሁ ላይ እንዴ ጉሩፕ እኔ ጉሩፕ የለኝም። ከማን ጋር ነው ጉሩፕ ያለኝ? እንዴ እኔ አሁን እኮ ነገሩን እኮ ዋብሴ ነች ተቀይማሻል፣ ተቀይማል ስትል ነው እንዴ ተነሳ እኮ እኔ እንደ ነገሩን እኮ አለነሳሁት ነው። አንቺ ሲጀመር መርካቶ የተቀየምሽው ሰው እያለ እዚህ ጋ በውስጥሽ ያልሺው ነገር እያለ አብረሽ ተስቅያለሽ፣ ትጮቻለሽ። እዚህ ጋ ወይ ሀይሜ አንድ ላቋርጥሽና እኔ ገና ሰማሁሽ ሸራት አድርጊልኛል። እሺ እኔ ቅድም ስገባ ማለት ነው የገባሁት ከአሁን በፊት እኔ እኔ ነገሩን ያነሳሁት ነገሩን ያነሳሁት ስልሽ የመርካቶ ለራሴ ጥያቄ ሆኖብኝ ነበረ። ብዙ ጊዜ ለምን አትመጣም እዚህ ለምን አገቢም ብዬኔም ጠይቅያት መልስ ያልመለሰችልኝ ሌላ ቦታ ያገኛታል። እዚህ ቤት ደግሞ ሰሞኑን በተደጋጋሚ ትገባለች። እኔ ምን አልኩ መርካቶን፣ አሀ እስከዛሬ ንግባ ስልሽ እምቢ ስትየነበረው ችግርሽ እኛንን ማለት ነው ነው ምንድ ነው በእኔ ተቀይመሽ ነው ወይ ብዬ ስጠይቃት ለመጠየቅ ነው አይደለ? ይህንን ጠየኳት መልስ ስለፈለግኩ። ምክንያቱም አልገባም አልመጣም ትላለይ እየመጣች እየመጠች በማገኛት እኛ በምኖር ሰዓት ደግሞ የለችም በማንኖር ሰዓት ትኖራለይ እሱ ጥያቄ ሆኖ ቢገብቸ ስጠይቃት ለዛ ነው። ከዛ በኋላ ያንን ችግር ተፈታና ደግሞ ነገሩ ንሳነሳው ኦብሴት ደግሞ ሌላ ወሬ ይሄኛውን ወሬ ስታወራ ለሀይሚም እንደውም፣ ሀይሚም ጋር አውርተናል በቦይስ ለምን በእሷ ጉዳይ ምናምን ስትል ሸራረኩልሽ። ምክንያቱም መርዳት ካለብን እህታችን ናት ተጋግዘን መርዳት ያለብንን እንድንረዳት በሚለው ነው ሸራረኩልሽ እንጂ መጀመሪያ የራሴን ጥያቄ ነበር የጠየኳት። ሃይሚ ለምን ግራ ሸውበት። በትክክል እኔ መዋሸው ነገር የለም ኦብሴት በሰዓቱ በጣም ስታለቅስ በጣም እንትን ስትል ኢትዮጵያ ሳልገባ ወይ ሳርጋልኛለች። አዎ በዛ በሰዓቱ ደግሞ በኢሞ ላይ ደውዬ እኔ እሷን ተቆጥቻታለሁ። እስኪ በቃ ድረስ እኔ ተቆጣዋት። ይኸው መርካቶ ፊት ለፊት ናት። መዋሸውም ምንም እለው ነገር የለም። እና ምንድን ነው ማስተካከል ከተቻለ መርካቶዬ። አይ እንደዚህ መሆኑ በነገራችን ላይ ሚሚ መብቴ እናምጣ አንቺ፣ አሁን በጭቅጭቅ መሀል እንደዚህ ነው፣ ወደዚህ ነው መልስ ነው። ሲቀጥል ደግሞ አንዳንዴ ለአንቺ አዳምጪኝ፣ ቆይ አንዴ ልጨርስ። ይኸውልሽ ማንም ሰው በእንደዚህ አይነት ነገር አይቀልድም። የምሬን ነው ማውራው እኔ ስለሰው አሁን ኦክሴ እንዲናት ሚሚ እንዲናት ዜድ እንዲናት ብዬ ማውራት አልችልም። ምክንያቱም ሰው የራሱ አመለካከት አለው የራሱ አመለካከት አለው፣ የኔ አመለካከት አለኝ የኔ አመለካከት አለኝ። ማንኛውም ሰው ግን ድንገት አጋጣሚ ሆኖ የሆነ አንቺ ፌዝ የሚመስልሽ እነሱ ግን እንደ ቀ- እንደ እንትን እያወሩትበት ሆኖ ሊሰማሽ የማ- ማለት የሆነ የአንቺን አመለካከት አላቀውም እነሱ በጥሩ ነገር ይሆናል ያሰቡት። ይሄን ነገር ገባሽ? የመርካቶሪ በጥሩ ነገር እያወሩት ሊሆን ይችላል። እንዴት ያስር እኔም በሆን እኮ ቅድምም ነግሬሻለሁ። እንዴት የአስር አመት እንዴት ትተዋለች ብዬ ልበሳት ይችላለሁ ማለት ማለት የአስር ዓመት ነው ብዬ እኮ አልተናገርኩም። ይኸውልሽ እንደውም ከዛ በኋላ ምን አልኩኝ መሰለሽ ግሩፕ ላይ ዜድ ገብታ ማሻላ አገሯ ሄዳ ሀብታም ትሆናለች ስትል ምን አልኩኝ ግሩፕ እዚሁ የሚሚ ቤት ላይ በቃ ዝም በሉ ስለኔ ነገር አታንሱ አልኩኝና ሴትዮ የጠራችኝ ወጣውኝ። በማግስቱ ስገባ ነው። አረ ስማነች እኔ እንጃ ስሟን አልያዝኩኝም። አረ ስትናገር እኔን ውሸታም አድርጋ ነው የምትናገረው። አሁንም ደግሜ እናገራለሁ። ከዛ ማነች ገባችና ዝም በሉ እሷ በሌለችበት አታው አለቻቸው። ከዛ በኋላ ዜድ ምን አለች እውነትሽን ነው። ያችኛዋ ግን አሁንም እያወራች ነው፣ እንዲህ እንደዚህ አይነት ነገር አለ እንዲ ሀይሚዬ፣ እኔ አሁንም ነገር አይደለም። የአስር አመት የሀያ አመት አረብ ሀገር ብትኖሪ ሰው ብር አይደለም ብር ይሄዳል ይመጣል። የሰው ልጅ ከነ ጤናው ከነ ሙሉ ጤናው ወደ ሀገሩ መግባት ነው። ዜድ ግን ያለችው በቀደም ለታ፣ እኔ እኮ አሁን ላነሳም አልፈለኩኝም። በቃ ትቼዋለሁኝ። ወይኔ ኖ አሁን ነው ይዜንድ ጊዜ አንድ ጊዜ እኔ ነገር ያልኩት ስልሽ እኔ ነገር ስለማልወድ ነው። አንደኛ፣ ሁለተኛ ደግሞ እኔ መርካቶን ያልኩት ሁለቱም ሶስት ሆነን ነው። እዚህ ላይ የነበር ነው ያልኩት። እኔ ደግሞ የአስር ዓመት ይሁን ማን እንዲያነሳው የስንት ዓመት ነው ብሎ ያነሱ ሰው እኔ እንጃ። ውይ የአስር ዓመት ነው፣ ውይ ብዙ ብር ይሆናል፣ የኮይት ብር ብያለሁ። ይሄ እዛ ዩቱብ ላይ ትሰሚያለሽ ብያለሁ ይሄን ደግሞ እኔ ያቃኘኛል ራሴ የአንድ ወር ሲሆንብኝ ያቃኘኛል፣ የአንድ ወር ይሄን ብያለሁ ሃይምዬ ያቃኘኛል፣ እኔ ሶስት ቀን ተቆየብኝ ያቃኘኛል እያልኩ ደቃቅም፣ ይሄ እንላቸዋለሁ። በሞት ነው ምልጅ፣ እንዴት የኩዊት ብር እኮ ነው የዛ የሌላ ሀገር እኮ ብር አይደለም። የአስር ዓመት ትምህርት ሆነ ደግሞ ደግሞ እኔ በስነ ስርአቱ ያዋራሁት እራሱ፣ የዛን ቀን ትውጣና ሰው እንፈልግና እንደውም እቃውን ሁላ ብያለሁ። እነግራሻለሁ መርካቶ ጨረቃ ነግረሻለች እቆሉ ሁላ እናውጣና ከዛም በኋላ እሷ ሌላ ቦታ ከሆነች ነው እንጂ ብሩን መከራከር እዛ ሆና ስለ ብሩ ይህን ሁላ ብር አሁን ኑሮ ተወዱባችኋል ላይ ሰጧት ይችላል። ይህን ሁላ ብያለሁ መርካቱ እንዴት ሆኑ ወዲያው መጥፎ ነገር እንዴት ተገለበጠብሽ? አለሁ አለም መጥፎ ነገር ከሆነ ደግሞ እኔ ስራ ያን ይሰጠኛል። እኔ በዚህ ነገር ምንም ባታነሽው ደስ ይለኛል። ታነሳሽው ደግሞ ዜድህን ብላኛለች። እግሯንም ይሄንን ብለሻል። እግሩን እኮ ብለሽኛል። መርካቶ ብለሽኛል እኮ ወላይ በቲክታክ ነው። ምናለች ስለ እግሬ በኋላ እንዴት ስታወሩ ነበር? ልትረዳ ነው ብላችሁ? እኔ የሰው ወሬ ድጋሚ ማውራት አልችልም። አይንዬ ችግሬ ይሄ ነው እኮ በእናትሽ እና ከዚያ እንደዛ ብለሻል አልሽኝ። እኔ ሁሉ አይደል የማንሰማውን መሄቴ በእውነት ነው የምልሽ እኔ ስለ አንቺ ችግር እንደው አገሬ ያልሰኛል። በእውነት ነው የምልሽ። ይህ ስለ አንቺ ሀገር በእውነት ነው የምልሽ። ኧረ ምንም ችግር የለም እንዴ! ሲጀምር ካላደረግሽው አንቺ በጥሩ አመለካከት ነው ዜድዬ አንቺ በጥሩ አመለካከት ነው የሄድሽው፣ ግን አንቺ ደግሞ በመርካቶ ጫማ ላይ ቁሚ ለመሰለሽ የሆነ ብዙ ነገሮች እየተደራረቡባት ስለሆነ አመለካከቷ ወደ ሌላ ሄዶ ሊሆን ይችላል። አንድም ለመረዳት እንሞክር። ምክንያቱም ማናችንም ጥሩ ቦታ ላይ ስንሆን እና መጥፎ ቦታ ላይ ስንሆን አስተሳሰባችንም ሆነ ሁለ ነገራችን እንቀያየራለን፣ አይደለ? ይሄ ደግሞ ምንም እዚህ ጋር እንዲህ ብለሻል፣ እንደዚህ ብለሻል፣ ለመርካቶም ሆነ ለማንም መብቴ አያመጣል። ኦኬ አገሩ ላይ ስላለሽ ለምን አልጠየቅሽኝም ልትል ትችላለች። ኦኬ ግን አስር አመቱን ሁለት አመት እንደ ጥሩ ነገር አውርተውልሽ ሊሆን ይችላል መርካቱ። እኔ እንደ እኔ ነው እንደ እህት ነው እየመከርኩሽ ያለው ማለት በአንቺ ጫማ ላይ ቆሜ ሳይሆን ይሰማሻል አይሰማሽም፣ አንቺ ነሽ የምታውቂው። ግን አንዳንዴ ኖርማሊ ከሰዎች ጋር ስታወሪ በቀላሉ የምታወሪው ነገር አለ፣ ቀለል አርገሽ የምታወሪያቸው ነገሮች አሉ አይደለ? እንደዛም ሊሆን ይችላል። ዜድ የተጠቀመችው ነገር እና መርካቶዬ ውስጥ እንደዚህ ከማለትሽ በፊት ታች ላይ ምልክት ብሰጪ ኖረው ጥሩ ነበረ። ኮመንት ላይ አሊያም ደግሞ ገብተሽ ገስት ላይ ገብተሽ ገስት ላይ ብትናገር ይኖረው ኖ፣ እንደዚህ አይደለም፣ ትክክል አይደላችሁም፣ እረፉ ብትኖረው፣ ያን ጊዜ ይቋ- ነበር ነገሩ ለማለት ፈልጌ ነው። እና መርካቶ ዜድ ያለችው ነገር አምናለች እኮ አሁንም ብያለው አለች በትክክል እያለ ሲቀጥል እግርሽን ስታሳይ ደግሞ አዳንጭ ዝንገርሽ እግርሽን ያሳየሽን ቀን ዜድ የለችም፣ የእውነት የለችም። እኔ ቲጂ ዛህራን ጨረቃ ቦይሱን ምናምን ሆነል አይሚ አይሚ ቦይሱን እኮ እየሰማውኝ ነው። ምን አልኳት ይመሰለሽ በቦይስ እኔ ሚሚ ቤት የቀረውትኝ በእግሬ ነው። እግሬን ሳሳይ በግሩፕ ላይ ሆነው እንጂ ግሩፕ ላይ ሆነሽ አላልኳትኝም። ይኸው ቦይሱ ድምጼ ስለማይሰማው ነው። እሷ ጋር ያለው ማሚሆሽ ሰማውት ነው። አልተግባባንም አልተግባባንም ሆኖ እግሬን ስላሳየው ውጭ ብለው ሲያወሩ ስለሰማው ነው እንጂ ስለሰማሽ ነው አንቺ ብለሽኛል ብዬ አይደለም። ሲቀጥል ደግሞ ስለ እኔ ስም ሚሚ ቤት ማንም ሰው እንዳያወራ አላልኩኝም። አንቺንና አንቺን ብቻ ወክዬ ነው የተናገርኩት። ቅድም ሚሚን ሰምተሻት ትሆን እንደሆነ ሃይሚ ስለ እኔ ማንም ሰው እንዳያወራ ብለሻል አላልሽም? ማለችኝ ቦይሱ ማንምን እየሰማውኝ ነበር ብያለው አላልኩኝም ብዬ እና እንደዚህ አላሉም እኔ ነገሩንም ላነሳው አልፈለኩኝም ብሴ ተቀይመሻቸዋል ስትለኝ ነው እንጂ በሌላ በኩል ልናገር የገባሁትኝ እኔ ማንንም ልቀጀም አሁን ነገሮች በሙሉ እንደዚህ እየተፈተፈቱ ያሉት በቃ ፍቱት እና ወደ አንቺ የሚደረግ ነገር ካለ መብቴው ጋር እንሂድ። አንድ በቃ ይሄ እኮ የተፈጠረና የሆነ ነገር ነው፣ የተከሰተ ነገር ነው። ሶ አሁን ዜድም ዜድ የተናገረችው ቃል አንቺ ባልገባሽ መንገድ ተርጉመሸል። አንቺ የምታወሪውን ነገር ከዜድ ጋር ልትግባቡበት አልቻላችሁም። በቃ ፍቱት፣ እዚህ ጋር በቃ ነገሩ ይፈታ። ምንድነው? እንደዚህ ወደዚህ ለማናችንም አይጠቅምም እኮ ሰው ሀገር ነው ያለ ነው። የትኛውም ሰው የትኛው ደልቶን ምንኖረውን ነው እንደዚህ? ኡ ምንልለን አይሚ ያየ ማንንም ተቀይሜ አይደለም ልክ ቀየም አልችልምም ራሴ ንዛ ጋር ወጥቼ የተናገርኩትኝ ግን ዜድ ቶሎ ብላ ንድድ ትላለች። እኔ ለምንድን ነው በውስጥ ያናገርኳትኝ እንደ ራሴ በእርግጥ መወለድ ቋንቋ አደለም። ትክክል። ለምን እንደዚህ ያለች? ለምን ከሌላ ብዙዎች ሆኖ እኮ ቢናገሩ ጥሩ ነው። ዜድ በትክክል ስታወራ፣ ያችኛዋ ደግሞ ለምን ትላላችሁ? ግሩፕ እዛ ላይ ላይ ብላይ ለምን ትላላችሁ ነው እኮ ያልሽው። እኔ ደግሞ መጥቼ እንዲያትሉ በቃ እንዲያታነሱ ብያችኋለሁ ብለሻል። አሁንም አተሳሳችን፣ አረ ሰው ሰትሰቱ ይማራል እኮ የኔ ቆንጆ። ዋ በቃ ተው አይምዬ፣ እራሴን አመኛ ይውበያል። አሁን ምንድነው ታውቂያለሽ? ዜድም እዚህ ጋር አሁን ይኸውልሽ፣ ዜድ እንደዛ ልጅቷ ካለች እኮ እዚህ ጋር ከዜድ አፍ ካልወጣ ዜድን ማውቀስ አንችልም። መርካቶ ምክንያቱ